ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። በኢየሱስ ክርስቶስ ስም ሁላችሁንም ሰላም እላችኋለሁ። ሬቨረንድ ተዘራ ያሬድ ነኝ፣ ከጎስፕል ቲቪ ዲያብሎስ እንዲሸሽ እግዚአብሔር ሊቀርበን ይገባል። የኪንግደም ቮይስ ወይም የመንግስቱ ድምጽ የተባለ ፕሮግራማችን ነው። ፓስተር እንኳን ደህና መጣ፣ እንኳን ደህና ቆዩ። ከሳውዝ አፍሪካ ጆሃንስበርግ በዛ የወርሺፕ ሰዓት አምልኮውን ይመራ የነበረው የዛሬ በዚህ በስቱዲዮ ውስጥ የተገኘው እንግዳይ እግዚአብሔርን ማምለክ ጀመረው ፓስተር ኤርሚያስ እንኳን ደህና መጣ። ጋራዥ ስለገባህ ብቻ መኪና ነህ ማለት አይደለም ይላሉ ስንሰማ ኖረን ባህሉ ሁሉ የሚናገረው ከባህል አልፎ ድግሱ ሌላው የሀገሪቱ ስርዓት ሁሉ ይህን ያሳያል። ከፈለግን መሞት ነው ያለበት። አንድ አማኝ መጀመሪያ በህይወቱ ላይ ሜንቴን ማድረግ ያለበት አገልግሎቱን ሳይሆን ከእግዚአብሔር ጋር ያለውን ግንኙነት ነው። እየተዘመረ እያለ ለመጀመሪያ ጊዜ ልቤ ተችዶ በቃ ማለት መቆጣጠር አልቻልኩም ራሴ ነገሩ ሲገባን ሙዚቃውን መተው አለመተውና የህይወት ለውጥ የተለያዩ ጉዳዮች ናቸው። ካልተወለደ አያድግም እና ሰውየው ካረጀው በኋላ ወደ እናቴ ማህፀን ገብቼ ነው የምወለደው የምወልደው ሲለው እናያለን። ሁለተኛ እዚህ ቦታ ላይ ቆሜ አላገለግልም። ከክርስቶስ ጋር ተነስተናል። ስለዚህ ምንድነው? ምን መሞት ያስፈልጋል። ኢየሱስ ክርስቶስን ወደ ማመን ላልመጣ ሰው ግን ምንም አይነት ማዳበሪያ ብታደረግለት አያድግም። በመካከላችን ፓስተር ጃን አለ። ፓስተር እንኳን ደህና መጣ። እናመሰግናለሁ ሬቨረንድ። በጣም ትንሽ ነኝ፣ እድሜ እንደውም አስራ አንድም አልሞላም። ሙዚቃ ስጀምር እየጸለይኩ ስለነበር ያላነሳው ልስጥ እላቸው፣ ይገርማቸዋል። ሰዎች በየቀኑ ወደዛ ክፉ ንጉስ ትሄድ ነበር ይላል። በየቀኑ በጣም ጠንካራ የሆኑ ሀሳቦችን ደግሞ የሚተላለፉበትና የምናነሳበት የእግዚአብሔር መንግስት አሰራሮችን፣ አካሄዶችን፣ አደራረጎችን የምናነሳበት ፕሮግራም ነው። ስለዚህ በዚህ ውስጥ ብዙ መልካም ነገሮችን ትካፈላላችሁ። ማለት ሁልጊዜ ቅንነት የሚታይ ነገር አይደለም። ከልብ ጋር ከውስጥ ሰው ጋር ከሰውየው ከውስጠኛው ማንነት ጋር አብሮ ተያይዞ የሚመጣ ነገር ነውና አንዳንድ ጊዜ በቅን ልክ ጳውሎስ ወንጌልን ሲሰብኩ አለ ፊልጵስዩስ ላይ አንዳንዶች ከቅንነት ይሰብኩታል፣ አንዳንዶች እኔ ላይ መከራ ለመጨመር ይሰብኩታል፣ አንዳንዶች ደግሞ ቀንተው ይሰብኩታል። በዛም በዚህም ክርስቶስ ይሰበካል፣ እሱ ደስ ብሎኛል። አንዳንዶች ደግሞ ከንጹህ ፍቅር ተነስተው ወንጌል ይሰብካሉ። ስለዚህ የልባችን የመጀመሪያው የምናቀርበው ነገር ጋር ከመሄዳችን በፊት ራሱ ለማቅረብ የተነሳንበት ሞቲቭ ምክንያቱም እግዚአብሔር ሲያይ ልባችንን አስቀድሞ ያያል። ከውስጥ የሆነ አምልኮ ሲጀምልክ መጽሐፉም እንደሚለን በእውነት ብሎ እንደሚለን ከውስጥ የሆነ አምልኮን እንድናቀርብ ይደግናል። ስለዚህ አስቀድሞ በጣም ወሳኝ የሆነ ሀሳብ ነው ይሄ። ዳዊት አንድ ጊዜ ታስታውስ ከነበረ ለእግዚአብሔር ቤት ለመስራት የነበረውን ሀብት ሁሉ ከሰጠ በኋላ በጣም በርካታ ገንዘብ በርካታ ነገሮችን ከሰጠ በኋላ አንድ ነገር ብሎ መጸለይ ሲጀምር አንተ ቅንነትን እንድትወድ አውቃለዋል። ማለት በቃ በእግዚአብሔር ፊት ቆሞ ያለው በቃ ማለት አንዳንዴ ሰው ሰጥቶም ቅን ላይሆን ስለሚችል አንዳንዶች ከቅን ሞቲቭ ሳይሆን የሆነ አላማ ከኋላ አጀንዳ ኖሮት ሰው የሆነ ነገር ሊያደርግ ስለሚችል፣ ስለዚህ ልክ ቅድም ያነሳቸው አቤልና ቃይልም ሁለቱም ያቀረቡት ሁለቱም ከሙያቸው ነው። ያኛውም በቅ ጠባቂ ነው፣ የኛውም ገበሬ ነሳው ገበሬ ሆኖ ብዙ ጊዜ ስብከትም ላይ ብዙ ጊዜ ተሰማዋል። ይሄን ሀሳብ ብዙ ጊዜ ሲያነሱ ሰዎች ከብት ነበር ማቅረብ የነበረበት ደም ነው እግዚአብሔር ጋር የሚቀርበ እህል የቀረበበት መጽሐፍ ቅዱስ ላይ በጣም ብዙ ቦታል እግዚአብሔር ተቀብሎት ደስ ብሎት ብዙ ታሪክ የቀየረበት በጣም ብዙ ሺ ጊዜ ነው። ወይ መጽሐፍ ቅዱሱ ሙሉ ስላልተነበበ ይሆናል እንጂ ይህንን ሰው የሚናገረው በመጽሐፍ ቅዱስ ኮንሴፕት ውስጥ ያቀረቡት ነገር አይደለም። እግዚአብሔርን ምላሽ እንዳይሰጥ ያደረገው አቤልን ሲያየው እና ቃየልን ሲያያቸው ግን ቃየል ሞቲቭና ውስጡ የነበረው ሞቲቭ ልክ እንዳልነበረ ኢቨን ወንድሙን ከገደለም በኋላ እግዚአብሔር መጥቶ ሲያናግረው ከእግዚአብሔር ጋር በነበረው ኮሚኒኬሽን ማየት ይቻላል። ስለዚህ እግዚአብሔር አስቀድሞ የሚፈልገው ማለት ንጹህ የሆነ ምንም ሞቲቭ የሌለው አንዳንድ ጊዜ ሰዎች ልብ ውስጥ ሌላ ሞቲቭ ኖሮ ሰው አምልኮ ያቀርባል። ለምሳሌ በአምልኮ ውስጥ ማንን እንደምታመልክ ከረሳህና አሁን በዚህ በምዘምርበት ሰዓት ሰዎች አፕሪሽየት ያደርጉኛል ብሎ ሰው ሰዎች እንዲያደንቁት ሰዎች ከሰዎች ዘንድ የሆነ ነገር ለማግኘት ተፈልጎ የሚደረገውን አምልኮ ይህ ሲ እግዚአብሔር ከሰማይ ስለሆነ ያለው ሁሉንም ስለሚያዩ የሰውን ሁሉ ልብ ስለሚያነብ ሲያየው ይሄኛውን አምልኮ አያስደስተው። ምናልባት ሰዎች ሊዘሉ ይችላሉ፣ የተለያየ ነገር ሊያደርጉ ይችላሉ። ምናልባት የሆነ ነገር ግን በእግዚአብሔር ፊት ንጹሕ የሆነ አምልኮ ግን አይደለም። መጽሐፍ ቅዱስም በዚህ በዘጸአት ምዕራፍ 23 ላይ በጣም ሁልጊዜ በቃ ስለ አምልኮ ሳነ በጣም ከሚገርሙኝ የመጽሐፍ ቅዱስ ክፍሎች ነው። ዘጸአት ምዕራፍ 23 ቁጥር 24 ጀምሮ ለአማልክቶቻቸው አትስገድ አለ እግዚአብሔር። ወደፊት እያስገባቸው ነው እንግዲህ፣ አሁን ከነዓንን ሊወርሱ ያሉበት ሰዓት ስለሆነ እግዚአብሔር ለአማልክቶቻቸው አትስገድ ወይም አታመልካቸው ይሉ ወይም ልምምዳቸውን አትከተላል እነርሱን ማፈራረስ አለብህ፣ የአምልኮ ድንጋዮቻቸውንም ሰባብር። አምላክህን እግዚአብሔርን አምልክ። በረከቱም በምትበላውና በምትጠጣው ላይ ይሆናል። በሽታንም ከአንተ ዘንድ አርቃለሁ። በምድርህ የሚያስወርዳት ወይም መካን ሴት አትኖርም። ረጅም እድሜ እሰጥሃለሁ ይል። የሚመጡትን በአምልኮ ውስጥ የሚመጡትን በረከቶች ይናገራል። ቤዚክ ነገሩ ግን አምላክህን እግዚአብሔርን አምልክ ይለ። ስለዚህ አሁን እግዚአብሔር የሚመለክ አምላክ ነው። እኛ ደግሞ ከታች ሆነን አምላኪዎች ነን። ስለዚህ እያመለክን እያለ የመጀመሪያው ነገራችን መጽሐፍ ቅዱስ የሚነገር የልባችን ኮንዲሽን የት ነው ያለው? ልባችን አንዳንዴ ሰው እያመለከ ራሳችንንም እናገኘዋለን። አንዳንዴ እያመለክን የሆነ ነገር እያሰብን ኦር ቀጥሎ የምናረገውን ነገር የምናስበው ማለት፣ ሁለት ነገር ነው ለእግዚአብሔር ሁለቱም ስለሚታይ። ማለት አሁን እያመለክን በኋላ ቀጠሮ ካለን ቀጠሮ ላይ ምን እንደምናደረግ እያሰብን፣ ግን እየዘመርን የሆነ ሰው አይቶን ምናልባት እጃችንን ስላነሳን እያመለከ ነው ይላል፣ ግን እግዚአብሔር ፊት ሲሆን ምንድን ነው የሚሄደው? እግዚአብሔር በምንድን ነው የሚያየው? እንደዚህ ነው። ስለዚህ አምልኮ ውስጥ አምልኮ በባህሪው አንዱ በጣም የሚገርመኝ የእግዚአብሔርን ልውና ያመጣዋል። እግዚአብሔር በሕዝቡ ምስጋና ውስጥ ስለሚያድር፣ በአምልኮ ውስጥ ስለሚያድር፣ በሚመለክበት ቦታ ላይ እግዚአብሔር መገኘት ስለሚፈልግ እንደዛ የሚያመልኩትን ይሻል ስለሚል ማለት እኔ ይሻል የሚለውን ሁልጊዜ ሳነብ የሚገርመኝ እግዚአብሔር ሰርች ያደርጋል ይል ማለት፣ ይሄ ሁሉ ሰው እያለ ሰባት ቢሊዮን ሰው ምድር ላይ እያየ አሁን ሰው ፍለጋ የሄድኩ ቢል ሰው አዲስ አበባ ምን፣ ይሄ ሁሉ ሰው አዲስ አበባ የሚኖረው ሰው የታተ ነው፣ ምን ሰው ስትወጣ ከሰው ጋር እንዴት ብትኖር። ግን እግዚአብሔር ከሰው መሀል ሰው ይፈልጋል። ምን የሚያደርጉትን አለ፣ በእውነትና በመንፈስ የሚያመልኩትን ይሻል። ስለዚህ የሚዘምሩለትን አይደለም። በመዝሙር ውስጥ ግን አምልኮ አለ ልክ የምናቀርበው ነገር አይደለም አምልኮ። በጣም ይሄ ኢምፖርታንት ነው። ምክንያቱም ብዙ ጊዜ ሰዎች ለምሳሌ ይሄኛው መዝሙር አሁን ዛሬ ብዘምር ጥሩ ላይሆን ይችላል ብሎ ያስባል፣ እና የሆነ ሰው መጥቶ ያንን መዝሙር ዘምሮ ጥሩ ይሆናል። ኢትስ ኖት የምናቀርበው ነገር ሳይሆን እኛ ጋር ነው ነገሩ ያለ እና አንዳንድ ሰዎች ከረጅም ጊዜ በፊት ለምሳሌ በዚህ መዝሙር እናመልካለን ብሎ ተዘጋጅቶ መምጣት ሁሉ ልክ አይመስላቸው ልክ ነው በመንፈስ መመራት ያለብን ቦታ አለ መንፈስ ቅዱስን ግን መንፈስ ቅዱስ የሚመራን ከሆነ የዛሬ 2 ዓመት ያለውን ዛሬም ያውቀዋል በ 1 ደቂቃ ሲቀረው አደለም ይነግረን ብዬ አስባለሁ ምክንያቱም ሙዚቃ የሚባል ነገር አለ ከኋላ ሰው ፊት ነው የምንቀርበው አትሊስት በትክክል የምናረጋቸውን ነገሮች አውቀን ልንቀርብ ይገባልና አምልኮ ጉዳዩ ከምንመርጠው መዝሙርም ወይም ደግሞ ከተለያዩ ከሚደረጉ ስራ ለምሳሌ ከመዝ አንዳንዴ ከዘለልክ ብቻ ያመለክም ይመስለዋል ወይም ከቆምክ ብቻ ያመለክም ይመስለዋል። ግን የምትዘልበት ጊዜ ይኖራል፣ የምትቆምበት ጊዜ ይኖራል፣ የምታለቅስበት ጊዜ ይኖራል፣ የምትስቅበት ጊዜ ይኖራል፣ ዝም ብለህ የምታይበት ጊዜ ይኖራል። በቃ ማለት ምንም ማለታችንም በቃ ጨርሳ። መጽሐፍ ቅዱሳችንም ብዙ ትምህርት አለው ሁሉን አንስተን አንጨርሰውም እንጂ በህይወቴ አንዱ ትልቁ ነገር ያየሁት በተለይ አብረን ባሳለፍንባቸው የመጀመሪያዎቹ ጌታን በተቀበልኩባቸው ጊዜ የአምልኮን ጥልቀት ነው። አምልኮ ውስጥ ያለውን ዴብዝ ማለት አምልኮ ሁልጊዜ አምልኮ ውስጥ እኔ ሁልጊዜ የምጠብቀው የሆነ ቦታ ሲመለክ እጄን አንስቼ የምጠብቀው የእግዚአብሔር እንሉና እና ለተወሰነ ደቂቃ እግዚአብሔር እንሉና ካልተሰማኝ ምንድን ነው፣ አይኔን ገልጭ ማየት ጀምረ ምን ጠፍቶ ነው፣ ምን አበላሽተው ነው? ምክንያቱም አምልኮ ሲኖር ተመላኪው መኖር አለበት። እየትሆኑ ነው እኛ የምናመልከው በሌለበት እኔ ብቻ የለም እንደነ ምጮ ምክንያቱም የእኔ አምላክ በሁሉ ስፍራ የሚገኝ ቢሆንም ነገር ግን በተለያዩ ስፍራዎች ደግሞ ህልውናውን ይገልጣል፣ ማንነቱን ይገልጣል። እና ህልውናና አንዳንድ ጊዜ በቃ ቆንጆ መዝሙሮች ይዘመራሉ፣ ኦር የተለያዩ ድርጊቶች ይደረጋሉ። ነገር ግን የተመላኪው ህልውና አይሰማው። የተመላኪው ህልውና ደግሞ ሲኖር ሰው ተነሳትለው ተቀመጥ የማትለውም ዝለል የማትለውም ቁጭበል የማትለውም አልቅስ የማትበለው ሳቅ የማትለው፣ በቃ መንፈስ ቅዱስ ኮንትሮል ስለሚያደርጋቸው ሰዎች ከዛ በኋላ ሪል ወደሆነ ሆነ አምልኮ ውስጥ አልጎ ይገባል። ይሄንን ብዙ ሰዎች በተለያየ አጋጣሚ እኔ ጋር ሲመጡ፣ አካባቢያችን ላይ ሲሆኑ ይገርማል ይላሉ። ምንድን ምንድነው የምታስፈልከው ነገር ምንም አይደለም። ያኔ ያየሁትና ያየሁት እና ኮፒ ያረኩት ነገር አለ። አምልኮ እንትን አይደለም ማለት መንፈስ ቅዱስ አንዳንዴ ምን እንደምዘምርም አላውቀውም መድረክ ላይ እስከምወጣ ወይ ልጆቹ አስቀድመው ወርሺፕ የሚመሩት ልጆች እነሱ እያስመለኩ መንፈስ ቅዱስ መዝሙር ይሰጠኝ፣ ወይ ደግሞ አንዳንዴ ማይክ ይዤ እስከምወጣ ምንም አውቀው ነገር ልክ ማይክ ይዤ ፒያኖ እየተሰራ ወደ የሆነ ሙዚቃ አሰማ መንፈሴ ውስጥ አንድ መዝሙር ይመጣል። አንዳንዴ በጣም ረጅም ጊዜ የቆየ ሊሆን ይችላል፣ ወይ ትናንትና የዘመሩት፣ ወይ ደግሞ እነሱ የጀመሩት መዝሙር ሊሆን ይችላል። ዘ ዲፍረንሲዝ ምንድን ነው? ሁልጊዜ በመካከል የእግዚአብሔርን ህልውና እንዲመጣና ሰዎች ህይወት ውስጥ ኢምፓክት እንዲያመጣ የሚያደርገው የምናቀርብበት ሞቲቭ ክሊን መሆን አለበት። ለምሳሌ ወደሃለው እያልኩኝ እውነቴን ነው ወይ፣ ነው ወደሃለው ስለው ማለት ምን እያልኩ ነው? አንዳንዴ ምክንያቱም እግዚአብሔር ፊት ነው ያለሁት። ወደሃለው ስለው እውነቴን ነው ወይስ ማለት። አሁን እግዚአብሔር ፊት ጆክ ልጫወት አልችልም። ያ ስለሚያቀይ ማለት ነው። ስለዚህ ወደሃለው ስንለው ወደሃለው እያልን ነው ወይ? አመልካለው ስል በእውነት እያመለኩ ነው ወይስ በቃ ጀስ መዝሙሩን አውቀዋለሁ። አንድ ጊዜ መቂ የምትባል ከተማ ታስታውሰው ከነበረ ወንድማችን ተሽ አሁን ወደ ጌታ ሄደዋል እና እነሱ ጋር ሄጄ እያ ትንሽ ሰው ነው ያለው፣ አንድ አስምንት ሰው ዘጠኝ ሰው እና አንድ መዝሙር እየዘመርን ነው። ከዛ እየዘመርን ምንም ነገር ምንም ሙዚቃ መሳሪያ የለም፣ ዝም ብለህ በድምፃችን ምዘፍ። ከዛ ጌታ መዝሙሩን አታምልኩ እኔን አምልኩ ይላችኋል በላቸዋለኝ። እና እንዴ ለእኔም እንደነገጥኩኝ ለካ ሰው መዝሙሩን ያመልካል። አንዳንዴ ዜማው ደስ ይላል፣ የተለም በጣም ይወደድ። ከዛ ጌታ ይላል መዝሙሩን አታምልኩ ምናም ስል ማልቀስ ጀመሩ የተወሰኑት። ምኑ ናቸው እኔ በጣም ስለምወደውን እንጂ መዝሙሩን፣ እውነቱን ለመናገር የምለውን አስተውዬ አይደለም ምለው አለ ሰው። በፍጹም ልቤ በፍጹም ሀሳቤ እያለ ግን ሌላ ነገር እያሰበ ዜማውን ግን ሁሌ ሲደጋግመው ማለት ነው። እና እግዚአብሔር ጋር ይሄን ነበር እየዘመረ የነበረውና እግዚአብሔር እኔን አምልኩኝ መዝሙሩን ተውት በላቸው፣ እና መዝሙሩን ተውት ብሏል ጌታ፣ እኔን አምልኩ ብሏል። እና ልክ አሁን ያልከው ነገር ማቅረቢያውን ማምለክ እንጀምራለን፣ ልናቀርብለት የሚገባው እና በዛ ምክንያት ልናገኘው የሚገባ እግዚአብሔር እያለ እና እስኪ የምትጨምረው ነገር ካለ ጨምር እስኪ። ትክክል ነው። ቅድምም ደጋግመን ብለነዋል። የምናደርጋቸው የትኛውም እንቅስቃሴ የመዝሙር ምርጫዎቻችን በተለይ አሁን ጊዜ እንግዲህ ጠበብ አድርገን ብዙ አምልኮን ከዝማሬ አገልግሎቶቻችን ጋር ነው ያገናኘነው። በሱ እንኳን ቢሆን ዝማሬው በራሱ እንዳልሆነ አምልኮ፣ የሚያመልከው ሰው ሰው እንደሆነ የሚያመልከው ሰው ቅድም ደሞ ጠቅሰዋል ኢየሱስ ለሳምራዊቷ ሴት ሲነግራት እንደዚህ የሚያመልኩትን ነው የሚሻው። እንደዚህ በእንደዚህ አይነት የሆነ የሚቀርበውን መዝሙር ነው የሚሻው አይልም፣ ወይም በእንዲህ አይነት የሆነ የታረደ መስዋዕት ነው የሚፈልገው ሳይሆን፣ የሚለው የሚያመልኩት ነው አምላኪ የተባለውን ሰውን ነው እግዚአብሔር የሚፈልገው። እግዚአብሔር ከሰው ጋር ነው ግንኙነቱ። ሰው ነው መሰጠት ያለበትን ነገር አስቦ የሚሰጥ ስለዚህ ትክክል ነው። ከነዚህ ነገሮቻችን መውጣት እጅግ በጣም አስፈላጊ ነው። እውነት ነው ፎከስ ካደረግንበት። ስለዚህ አንዳንድ ጊዜ ይገጥመኛል። ለአንዳንድ ሰዎች አዲስ መዝሙር መዘመር ብቻ ላይ ትኩረት ሰጥተው በቅርብ የመጣ አዲስ መዝሙር እሱን ከዘመሩ አምልኮ የሚመስላቸው አሉ። አንዳንድ ሰዎች ደግሞ ከድሮ ጀምሮ የሚያስታውሱትን መዝሙር ብቻ ነው መዘመር አምልኮ የሚመስላቸው ሁለቱም ቡድን አንዱ ከአንዱ ጋር ሳይስማማ ቢለያይም እና ለአንዱ ራሱ የሚያደርገው ነገር እውነት ቢመስለውና ሌላኛውን ቢነቅፍም ከተመለከት ነው፣ ግን ሁለቱም የተለያየ ዘመን መዝሙር የሚረጡ እንጂ ሁለቱም አንድ ነገር ነው። መዝሙሩ ላይ ነው ፎከሳቸው። ስለዚህ እንደነዚህ አይነት ነገሮቻችን መለወጥ መስተካከል ይገባቸዋል እላለሁ። ጌታን ራሱን ማምለክ አብይ አሁን ለጊዜው እንግዲህ በዚህ ላይ ለጨርሰው ሌሎች ሀሳቦች ቢኖሩም በኋላ ደግሞ ከዚሁ ጋር የተያዙ እየሰፋ ሲመጣ የምናወራቸው ነገሮች ይኖራል። በጣም አስደናቂ እንግዲህ ሀሳቦችን እያነሳነ የተወደዳችሁ ተመልካቾቻችን፣ አምልኮ በጣም ጥልቅ ነገር ነው። መጽሐፍ ቅዱስ አምልኮ የሚለውን ቃል በጣም በርካታ ቦታ ላይ በአዲስ ኪዳንም በብሉይ ኪዳንም ተጽፎ የምናገኘው ነገር ነው አምልኮ ተወርቶ ተነግሮ የሚያልቅ ነገር አይደለም ነገር ግን በትክክል ማምለክ ማለት እግዚአብሔርን ማምለክ ማለት ምን ማለት ነው የስ አምልኮ መዝሙር ብቻ እንዳልሆነም ሰምተናል ታዲያ ምንድን ነው አምልኮ እንዴት ነው ማምለክ ያለብን የሚሉትን ሀሳቦች እያነሳን የምንሄደው በዚህ መካከል እስቲ የተወሰነ ብሬክ እንድትወስዱ እና እግዚአብሔርን እኛ ደግሞ በዚህ በስቱዲዮ ከረጅም አመታት በፊት የዛሬ 21 ዓመት አካባቢ አንዳንድ መዝሙሮችን ከፓስተር ጃን ጋር እንዘምር ነበረ። ከምንዘምራቸው በርካታ መዝሙሮች መካከል አንዱን ደግሞ አሁን በዚህ በስቱዲዮ ለእናንተ ልንዘምርላችሁ ተዘጋጅተናል። ስለዚህ ይህን መዝሙር በምንዘምርበት ሰዓት ማልረሳቸው ኤክስፒሪየንሶች አሉ። ማልረሳቸው ሊትራሊ ሄቨን ኦን እርዝ የሚሆንበት ጊዜ ነበርና ሰማይ ወደ ምድር የሚመጣበትና እግዚአብሔር በተአምራት ህይወታችን ውስጥ የሚገኝበትና በጣም የሚያስገርሙ የመንፈስ ቅዱስ ፍሎዎች በቃ ማለት ወደ ቤት መሄድ እራሱ ትርጉም እስኪያጣ ድረስ ቤት ለምንድን ነው ቤት የምንሄደው? እዚሁ ብንኖር ኖሮ ጥሩ ነው ብለን እና ሰማይ ወደ ምድር ሲመጣ ነው ሰው እንደዚህ የሚመኘው በቃ ለምንድን ነው ቸርች የማልኖረው ብሎ ፕላን ያደርጋል እና አንድ ቀን እግዚአብሔር መንግስት ውስጥ ተቀላቅለን ሁላችንም እዛ መኖር የምንጀምርበትና እዛ ህይወታችን በሙሉ ዘመናችን በሙሉ እዛ የሚሆንበት ጊዜ ያለ ግን በዛን ጊዜ እነዛ አመታቶች ውስጥ እግዚአብሔር በጣም ረጅም ሰዓትና መልክ ነበረ። አስታውሳለሁ፣ እሁድ ከሰዓት ነበረ በዋናነት የነበረን ፕሮግራምና ብዙ ጊዜ ፓስተር አንድ የሚያዘምረን መዝሙር ነበረች፣ ሁለት ቁጥር ያላት ሁለት መስመር ነች። ከዛ በኋላ ኢየሱስ የሚል ብቻ ነው ያለው እና በዛ ውስጥ በጣም የሚገርም የእግዚአብሔር ጣፋጭ የሆነ የእግዚአብሔር ህልውና ወደ እኛ ህይወት ውስጥ ይመጣ ነበርና ሰው ሊጠማው የሚገባው በህይወቱ ሊፈልገው ሊሮጥለት ማለት ሊያገኘው የሚገባው ነገር ምንድን ነው? የእግዚአብሔርን ህልውና ነው። እና አንዳንድ ጊዜ ሰዎች በእኛ አገልግሎቱ ሰዎች ሲፈወሱ ተአምራት ሲሆን ሲያዩ የሆነ ቴክኒክ ያለው ይመስላቸው። ምንም ቴክኒክ የለው። የእግዚአብሔር ህልውና ነው። ሰዎችን የሚያገለግላቸው ያ ያ የተለማመድ ነው ህልውና፣ የሆነ ሰዓት ላይ ወደ ሀይል ይቀየራል። ያ የተለማመድ ነው ህልውና፣ ከዛ በኋላ ሰዎች ህይወት ውስጥ ተአምራትን መስራት ይጀምራል። በጣም በርካታ ሰዎች በእኛ አገልግሎት ውስጥ በዚህ በተለይ ክብር ህይወት ከተመሰረተ ጀምሮ ያለፉ ስምንት ዓመት ተኩል አካባቢ እግዚአብሔር የሚሰራቸው ብዙ ተአምራቶች ሰዎች ቸርች ውስጥ ቁጭ ብለው እየተመለከ እያለ መንፈስ ቅዱስ ኦልሬዲ ሰዎችን ያገለግላል ለም ሲባል የእግዚአብሔር ህልውና ሲመጣ መስራት ያለበትንና ማድረግ ያለበትን ነገር ያውቃል። ስለዚህ ልንጠማው እና በህይወታችን ሁል ጊዜ እንዲበዛልን ልንፈልገው የሚገባ ነገር የእግዚአብሔር ህልውና ነው። የእግዚአብሔር ህልውና ደግሞ በልክ በሚያሸረግዱለት በለው በአማርኛ ያንን እንዴት እንደሚመጣ አውቀው በዛ አካባቢ ላይ በሚሆኑ ሰዎች ዙሪያ የሚገኝ ነገር ነው። እግዚአብሔር በሁሉ ስፍራ ይገኛል። ከሁሉ ሰው ጋር አለ እግዚአብሔር ነገር ግን ሁሉ ሰው እግዚአብሔር በሁሉ ስፍራ ከመገኘቱ የተነሳ ደስተኛ አይደለም፣ ተጠቃሚም አይደለም። ሁሉም ሰው ይፈወሳል ማለት አይደለም። እግዚአብሔር ሁሉን ቻይ ነው፣ በሁሉ ስፍራ ይገኛል፣ ምንም ችግር የለበትም። ነገር ግን ሁሉ ሰው በዛ ምክንያት አይፈወስም። ሁሉ ሰው በዛ ምክንያት ከተለያዩ ነገሮች አይደለም። የእግዚአብሔር ደግሞ የሚገለጥ ማኒፌስት የሚያደርግ የሚንቀሳቀስ ተአምራትን የሚሰራ ደግሞ ህልውና አለው። እግዚአብሔር በሁሉ ስፍራ ይገኛል፣ መጽሐፍ ቅዱስ በብዙ ቦታ ላይ ነው ይህን የሚነግረን። ነገር ግን ደግሞ መጽሐፍ ቅዱስ እግዚአብሔር በተለየ ሁኔታ ሀልወቱ እንዲገኝ የሚፈቅድበት ቦታ፣ በዛ በሚገኝበት ስፍራ ላይ ደግሞ በጣም አስደናቂ የሆኑ ነገሮችን ሲሰራ እናያለን። እግዚአብሔር እና እግዚአብሔር በብሉይ ኪዳን በአዲስ ኪዳንም የሚሰራቸው አስደናቂ ነገሮች በዚህ መልኩ እንደሚሰራቸው። ስለዚህ ባለንበት ስፍራ ሆነን እግዚአብሔርን ማምለክ በጣም ድንቅ ነገር ነው። ምናልባት ይህን የቴሌቪዥን ፕሮግራም የምታየው ሰዎች እግዚአብሔርን ማምለክ ለእያንዳንዳችን የህይወት ስታይላችን ማለት አኳኋናችን ነው። ብዙ ጊዜ የምላቸው አንድ ነገር አለ። እኔ ዘማሪ ላልሆን እችላለሁ ግን አንድ ነገር እርግጠኛ ነኝ አምላኪ ግን መዝሙር ነገ ላላወጣ እችላለሁ ነገር ግን በህይወት ዘመኔ ግን አንድ ማረገው ነገር ምንድነው? አመልካለሁ። እያንዳንዱ ሰው ዘማሪ መሆን ላይችል ይችላል። ነገር ግን አምላኪ መሆን ግን የእያንዳንዱ ሰው ጥሪ ነው። ማምለክ ደግሞ በእውቀት ሆኖ ማንን እንደምናመልክ አውቀን እግዚአብሔር ላይ ትኩረታችን ሆኖ እንድናመልክ እየተነጋገርን ያለ ነው እና ታስታውስ ከነበረ ከረጅም ጊዜ በፊት ይሄንን መዝሙር እንዘምር ነበረ፣ ኦ ጌታ ድንቅ ነህ እያለን እና እና ይሄ መዝሙር ሲዘምር በቃ ለእኔ በተለይ ጌታን ያገኘሁባቸው ጊዜያቶች በጣም በቃ ማለት ምን ማለት ይቻላል፣ ምንም ማለት አይችልም። ጌታ በእውነት ድንቅ ነው ሰጥቶናል ያ የዘመርነው መዝሙር። ጌታ ያኔም ድንቅ ነው፣ አሁንም ድንቅ ነው፣ ወደፊትም ድንቅ ሆኖ ነው የሚቀጥለው። እና በህይወታችን በጣም ብዙ ድንቅ ሲያደረግልን አይተናል ጌታ እና ስለዚህ አንተ ድንቅ ስለሆንኩ እወድሃለው ነው። ሌላ ታሪክ የለው። ቀድመህ ስለወደድከኝ እኔም እወድሃለው ነው። በአማርኛም በእንግሊዝኛም የሚዘመር መዝሙር ነውና፣ ይህንን መዝሙር እንግዲህ ከኛ ጋር እንድታመልኩ በዚህ ሰዓት ጋበዝናቸው። ፓስተር ጃን በስቱዲዮ መጥቶ በጣም አስደናቂ ጊዜ እየሰጠን ያለው እግዚአብሔር በጣም መልካም ጊዜ እየሰጠን ያለው በአሜሪካ ውስጥ ነው አሁን እየኖረ ያለው። በዛም አገልግሎቱን አባንደንት ላይፍ የሚባል ቤተ ክርስቲያንን ጀምሮ በዛ እግዚአብሔር በድንቅ በነሱ ህይወት ውስጥ ደግሞ እያደረገ መልካም ነገሮችን እየሰራን ያለ ነው። ስለዚህ እናንተ በየቤታችሁ ሆናችሁ ይህን ፕሮግራም የምትከታተሉ ሰዎች በዚህ ሰዓት ከእኛ ጋር እግዚአብሔርን ታመልኩ ዘንድ ጋበዝ ናችሁ ፓስተር የጌታን እናምልክ። እስኪ እውነት ነው፣ በዛው ለማስታወስ ያው መዝሙሩ መዝሙሩ ከእንግሊዝኛ የተተረጎመ ነው እንዳልከው። ስለዚህ ምናልባት ቅድም በፊት ስለ ሀሌሉያ በተለያየ ጊዜ ሲነሳ ጃን የጻፈው እንደተባለው ይሄኛውን መዝሙር የጻፍኩ እንዳይመስላቸው ለማስታወስ ነው። ከእንግሊዝኛ የተወሰደ ነው እና እንዘምረው። ደስ ይለኛል እስከ ዛሬ ድረስም ስዘምረው በጣም ደስ ይለኛል። አይደለም ዘምረው አንድ ቀን መኪና ውስጥ ሆነን ዘመርነው ጊዜ በጣም ደስ የሚልሉ እና ከኛ ጋር አብራችሁ ለመዘመር ከተዘጋጃችሁ ባላችሁበት ቦታ ምንም በቲቪ የምትከታተሉ ቢሆን እግዚአብሔር ባላችሁበት ቦታ ይሰማል። እጃችሁን ማንሳት ብቻ ሳይሆን ልባችሁንም በሱ ፊት ከፍታችሁ አብረን እንድናመልክ ጠይቃችኋለሁ። ሃሌሉያ፣ አሜን።